ሸህ ሰኢድ አርባ ሷሂቦቻቸውን በሞት ካጡ በኋላ በሀዘን ምክንያት ሀድራውን መንጎራጎሩን መደህ ማውጣቱን ትተው እንዲሁ ከለዋ ዘግተው ጊዜያቸውን በቁዘማ ያሳልፉ ነበር ይባላል። ታዲያ ከዕለታት በአንዱ ቀን ሰይዲ ከለዋ ዘግተው ለብቻቸው ሲቆዝሙ እንደሚውሉ የሰማ አንድ ዘመዳቸው ግን ለምን ሂጄ በሀድራ ነካክቼ አልቀሰቅሳቸውም ብሎ በማሰብ ካሉበት ድረስ ሄደና ሼሆቹን ዘይሮ ሲያበቃ እንዲህ ብሎ ይነካካቸው ገባ እን ያኔ ትዝሉ ሃል ወይ? ከሰይድ ጫሊ ለዚያራ ይሄድለታ ጫሎች ምግብ እየበሉ የደረሰን ጊዜ ጫሎች ገና አንቱን ሲያዩ ተወይት መጣ አሉ። አንቱም ታርባ ነው አልኳቸው። ሰይድ ጫሊም ታዲያ ብድግ አርጎ ሲያበቃ ይሄ አርባ ማለት ተወይት ላይ ነው ብለው እንደገና ጠየቋችሁ። አንቱም ታያ ታምሳ በታች ተሰላሳ በላይ ነዋ ስትሏቸው ጊዜ ጫሎች በመድሳት ብዛት የያዙትን ጉርሻ መጉረስ ስተው ላንቱ አጎረሷችሁ። እንደው ለመሆኑ ይሄ ትዛይ ላችሁም አላቸው። ሰውየው የያዘው መቆስቆስ ነውና አሁንም ቀጠል አድርጎ ከአባ አባስ በርጓጉር የሚያራጅ መውሊድ ለታ ይሄድን ጊዜሳ ገና ከመስጂዱ ስንደርስ አባስ በርጓጉር አንቱን ሲያዩ ቅፍ አድርገው ሰይድዋ አንዴ ካሀድራው ገባና ራምሳውን ብለህልይ ትወጣለህ ብለዋድ ወደ ሀድራው እጅዎትን ይዘው ሲያስገቧችሁ እንደው ይሄስ ትዛይልሁ እያለ ይያለ ሁለት ሶስት ውስታዎችን እየደጋገመ ጨምሮ ጨማምሮ በናፍቆት እፍ እያለ ቁስቁሷቸው ወደ መጣበት ተመለሰ። ይህን ጊዜ ሰይድ አርባ አልቻሉም ይባላል። ውስጣቸው በትዝታ ተነካ። የተዳፈነው የሐድራ ነበልባል በሰውየው ተደጋጋሚ ትውስታ ተቀጣጥሎ ቦግ ብሎ ነደደና ለብዙ ጊዜ ትተውት ዘግተውት አስቀምጠውት የነበረውን መድና ወረቀት አንስተው መድሆን ያምቦለብሉት ገቡ። ተገቡ አላሁመ ሶሊ አለ ሙሐመድን እንደምን ነው የጠይበው አህመድ ሙሐመድ፣ ይሄ መሐባ፣ ይሄ መውደድ የተዳፈነው ያዘ መንደድ፣ እፍ ብሎት አንዴ የኔ ዘመድ። እንደምን ነው የጠይባው አህመድ መሐመድ። እኔ ለራሴ ሆደሚ ብሰኝ ምኑን መቶ በሳጠበሰኝ፣ አቃጠለኝ በሸውቁ ነዲድ። እንደምን ነው የጠይባው አህመድ መሐመድ። እኔ ለራሴ ሁኛ ዘንተኛ ቀኑን አይጸዳኝ ሌቱን አልተኛ፣ እንደውም ይለኛል ሄድ ሄድ። እንደምን ነው የጠይባው አህመድ መሐመድ የጫሊው ሰይድ የሊኛው ድርሻ ቀልቤን ያሻረው በአንድ ቀን ጉርሻ አጋጥሞኝ ጌታዬ ሶመድ እንደምን ነው የጦይበው አህመድ ሙሐመድ?